ስብ ያላቸው ምግቦች ከተመገብን በኋላ በላይኛው የሆድ ክፍል ላይ ከባድ የሆኑ ህመም ወይም ቅርጠት ካለ ምናልባት የሀሞት ጠጠር ምልክት ሊሆን ስለሚችል ይህም ቪዲዮ በደንብ አድብጡት። ሰላም ጤና ይስጥልን። ዶክተር ሽመል ዘውዴ ይባላለሁ። በአዋሽ ሆስፒታል አጠቃላይ ቀዶ ህክምና ስፔሻሊስት ነኝ። የሀሞት ጠጠር ወይም ኮሌሊቲያሲስ በሐሞት ከረጢት ውስጥ የሚፈጠር ህመም ሲሆን በአብዛኛው በሴቶች ላይ ይፈጠራል። ጠጠሩ በአልትራሳውን ከታዩባቸው ሰዎች መካከል ህመም ወይም ምልክት የሚያሳዩት አንድ ሶስተኛ ብቻ ናቸው። ምልክቶቹን ስንመለከት ቢሌሪ ኮሊክ ሲባል ይህም በቀኝ የላይኛው የሆድ ክፍል ውስጥ የሚከሰት ድንገተኛ እና ኃይለኛ ህመም ነው። በአማካይ ለ30 ደቂቃ ከባሰም ደግሞ ለስድስት ሰዓታት ያክል የሚቆይ የህመም አይነት ነው። በብዛት በሌሊትም ሊከሰት ይችላል። ብዙ ጊዜ ከስብ ምግቦች በኋላ ሲከሰት፣ ህመሙ ወደ ቀኝ ትከሻ ወይም ደግሞ ወደ ጀርባ እየሰፋ ሊሄድ ይችላል። በተጨማሪም የስብ ምግቦችን ከተመገብን በኋላ ምቾት የመንሳትና የምግብ አለመፈጨትን ሊያስከትል ይችላል። የሀሞት ጠጠር ምልክት ያሳዩ ሰዎች ካልታከሙ በሽታው ወደሚከተለው ሊያመራ ይችላል። የመጀመሪያው አኪት ኮሊስታይቲስ ወይም አጣዳፊ የሀሞት ከረጢት መቆጣት ነው። ሌላው ደግሞ ኮሌዶኮሊቲያሲስ ዊዝ ኦብስትራክቲቭ ጃውንዲስ፣ ዋናው የሐሞት መተላለፊያ መንገድ መዘጋትና የቢሊሩቢን ወደ አጠቃላይ የደም ዝውውር ውስጥ መጠራቀም ነው። ሌሎቹ ደግሞ አኪዩት ኮላንጃይቲስ ወይም የቢልሪ ቱቦች ኢንፌክሽን ነው። በተጨማሪም የሐሞት ከረጢት ውስጥ የሚፈጠር መግል ብሎም የሐሞት ከረጢት መቀደድ እና በዚህ ምክንያት የሆድ ዕቃ መበከል ነው። ሌላኛው ደግሞ የሐሞት ጠጠር ኢሊየስ ወይም ጎልስቶን ኢሊየስ ይባላል። ይህም የሐሞት ጠጠር ወደ አንጀት አልፎ የትንሹ አንጀትን ቱቦ መዝጋት ወይም ደግሞ ስሞል ባውል ኦብስትራክሽን ሊያመጣ ይችላል። ለሐሞት ጠጠር በሽታ እነዚህን የህክምና አማራጮች ልንከተል እንችላለን። የመጀመሪያው አብዛኛውን ጊዜ ሐሞት ጠጠር ኖሮባቸው ምልክት የማያሳዩ ሰዎች ህክምና ላያስፈልጋቸው ይችላል። ነገር ግን ምልክት እያሳዩ ወይም ሳይታከሙ ኮምፕሊኬሽን የተፈጠረባቸው ሰዎች የመጀመሪያውና ብቸኛው የህክምና አማራጭ የቀዶ ህክምና ነው። ህክምናውም ኦፕን ወይም ላፓራስኮፒክ ኮሌስቴክቶሚ ይባላል። ይህም ማለት የሃሞት ከረጢቱን ከነ ጠጠሩ ማውጣትን ያካተታል። ሁለተኛ፣ በሽታ ኮምፕሊኬሽን ካለው በአንቲባዮቲክ ታክመው በተከታይ የህክምና ጊዜ ከላይ የተጠቀሰው ኦፕሬሽን ሊሰራለት ይችላል። የተጠቀሱት የሀሞት ጠጠር ምልክቶች እያሳያቸው ያላችሁ ሰዎች በአፋጣኝ ወደ ህክምና ተቋም በመሄድ የህክምና አገልግሎት ማግኘት ይችላል።